አቤል ኤፍራታን ደፈራት! እንደፈራትስ ያፌት በጣም አበዴ። አንተ አረመኔ ጨካኝ እንዴት እንደዚህ ታደርጋለህ? ብሎ በጣም ልቡ ተሰበረ። በጣም ያሳዝናል። እርጉዝ እኮነች። እንዴት እንዴት እንዴት እንደዚህ ታደርጋለህ? እያለች እራሷን ስታወደቀች በጣም ያሳዝናል። ናታን ናታን፣ ጨረቃ ጭራሽ ከያፌት አድናታለሁ እያለ ሲታገል አይደለም ከያፌት ላዲና ቀርቶ ካቤልም አላደናትም። ጭራሽ ኤፍራታ በሶስት ወንዶች ተደፈረች። ያሳዝናል። መጀመሪያ ምንም ቢሆን እንኳ ከናታን ጋብራ ድራ ነበር። ከዛ ደግሞ ያፌት አንድ ቀን አስገድዷት ደፍሯት ነበረ። በሌላ በኩል ደግሞ ዛሬ አቤላ እንግድህ፣ በቃ እንዴ፣ እኔም የምኮወድሻለሁ ይህንን ማውበት አይቼ ማለፍ አልችልም ብሎ በጣም ያሳዝናት፣ ደፈራት። ገኒ ይህንን ስትሰማ ድሮ በልጅነቷ የተደፈረችው ነገር ትዝ ብሏት ስቅስቅ ብላ ለቀሰች። ዳግም አቤል የሚባለው ልጅ በቃ እገለዋለሁኝ እያለ ያዙኝ፣ ያዙኝ ልቀቁኝ እያለ እና ቢኒ ደግሞ አረ ተረጋጋ፣ ተረጋጋ ምክንያቱም አይዞህ ሁሉንም ነገር እኔ ያስተካከለዋለሁኝ እኔ ነኝ በቃ እኔ ነኝ የምገለው እያለ አቤልም፣ በጣም በጣም አሁን ላይ የለለ እየሰከሰና የለለ ጉራውን እየቸረቸረ ይገኛል። ጭራሽ ደፈርኳት እያለ እሱ የለለ ደስታ ውስጥና የለለ ስሜት ውስጥ ነው። ወይ አቤል ዳግም መቼም ቢሆን እሱን አልለቀውም አለ። በሌላ በኩል ቤዛ ይህ ሁሉ የእኔ ጥፋት ነው። ምክንያቱም ገና መጀመሪያ እኔ ናታንን እወድሃለሁ፣ አፈቅርሃለሁ ብዬ አባቴን ያኔ ናታን ከኔ ጋ ይሁን ብዬ ባላስገድደውና አባቴን ያኔ እንደዛ ባላሰቃየው ኑሮ ሁለቱም አይለያዩም ነበር። ይህ ሁሉ የእኔ ተንኮልና የእኔ ሴራ ነው እያለች እራሷን መውቀስ ጀመረች። ጺን ብትሆን ታውቂያለሽ። ያኔ አንቺን ስለተባበርኩሽ በጣም ተናድጃለሁ፣ በራሴ ሁሉ አፍሬያለሁ እያለች ጺና ቤዛ ተጣሉ። ጭራሽ ፉከራ ውስጥ ገብተዋል። ተው የሚላቸው ጠፋ። ምክንያቱም የኤፍራታ ነገር ውስጣቸውን በጣም በጣም ጎድቶታል። ኤፍራታ ካልሆነ በቃ ከዚህ በኋላ ምንም ሆን አልችልም፣ እራሴን አጠፋለሁ እያለች እራሷንም እየወቀሰች ፍቅር ምንድን ነው እያለች ይህ ሁሉ መስዋዕት ከፍዬ እንዴት ናታንን የራሴ ማድረግ ያቅተኛል፣ እንዴት በዚህ በማይረባ ልጅ እደፈራለሁ ብላ በጣም ያፌት ከስራ እንደገባ እንግዲህ አልጋው ላይ ሲያገኛቸው ጭራሽ የሌለ የሌለ ነው ያበደው የቤዛ ወንድ የቤዛ አዲሱ ጓደኛዋ። እኔ ምልክ እኔኮ አንተን በማገኘቴ እጅግ ደስተኛ ነኝ፣ እና እንደ ቤተሰብም ነው የምቆጥርክ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። የዛሬው ጉድ ጉድ ጉድ ነው። አጓጊውና አስተማሪው ድራማ እንደቀጠለ ይገኛል። ምን እንደተሰማችሁ ኮሜንት ላይ ቁጭ ቁጭ አድርጉልኝ። እንግዲህ አቤል የሚባለው አሁንም አረመኔና ጨካኝ ሆኗል። ምክንያቱም በእርግጥ ሁሉም ኦዲንሶች በቃ አቤል ለትወና አይመችም። አቤል ቀጭ ቀጭ ማስቲካ ነው፣ ጭራሽ አይችልበትም። እና ደግሞ እጅ ክፋቱ በጣም ጠንቷል ከፊልሙ ይውጣልን እያሉ ብዙ ኦዶንሶችም እያወሩም እየጮሁም ቢሆን እንኳ እስካሁን ደራሲና ዳይሬክተሩ በፍጹም ሊሰማ ፈቃደኛ አይደለም። እና እንድሁ ሊቀጥል ነው። አቤል ከዚህ በኋላ በቃ ይሄ ክፋቱና ሰይጣንነቱ እንደቀጠለ ይገኛል። ጺና ዳግምም ወጥመድ እየዘረጉለት ይገኛሉ። ውነት እዛው ወጥመድ ውስጥ ይወርቅ ይሆን ወይስ ደግሞ በዛው ወጥመድ ውስጥ እራሳቸው ዳግምና ጺ ሁለተኛ የወርቁ ይሆን? እስኪ ይሄንንም ሀሳብ እና አስተያየታችሁን ጻፉልኝ። በሌላ በኩል ናኦርስ መቼ ይሆን ቤዛን እንደሚያፈቅራትና እንደሚወዳት እንዲሁም የነበርኩኝ አፍቃሪሽ ለረጅም ጊዜ ሳፈቅራሽና ስወድሽ የነበርኩት እኔ ነኝ ያኔም ደግሞ ከሞት አፋፍ የዳንኩት ባንቺ ምክንያት ነው እንጂ ራሴን ላጠፋ ጫካ ውስጥ ገብቼ ነበረ ብሎ የሚነግራትስ መቼ ነው? ቤዛ እስካሁን ድረስ በወንድምነት ነው እንጂ የምታየው እሱን በምንም ነገር እያየችው አይደለም። ናኦር ደግሞ ሉሊት በተናገረችው ነገር ውስጡ ደምቷል። ምክንያቱም ናታንን ታፈቅረዋለች እሱ ግን አይወዳትም አያፈቅራትም እሷ ግን እስካሁን ድረስ መላቀቅ አልቻለችም እያለች ወሬዋን ስታቶክ ነበረ። ከዛም በዛ ምክንያት እንደ አጋጣሚ ናታን ደውሎ የት ናችሁ እናንተ? እኔ እኮ ስለ እናንተ እያሰብኩና እየተጨነኩኝ ነው ብሎ ሲላቸው እንዴ እኛኳ አሁን ወጣ ያልነው በቃ መውጣት ፈልገን ነው፣ እና መጣን። በጣም ይቅርታ ብላ ስትለው ማስታወስ ጀመረ። እንዴ ናኦድ ምን ሆነህ ነው ስትለው፣ አይ ምንም አልሆንኩም ብቻ ግን አላድል። እሺ ለማንኛውም እናተን ተጨንቆ ነው እና የግድ መሄድ አለብን ና እንሄድ ብላ ስትለው፣ አይ እኔ እንኳ ልሸኝሽ እንጂ እቤት አልገባም። ለምንድን ነው የማትገባው? በቃ መሽቶ የለ ቤዝ። ብቻ ግን የዛሬው ውሏ የዛሬው ማምሻታችንና ውጭ መውጣታችን እጅግ ደስ ብሎኛል ብሎ በፈገግታ ተቀበላትና፣ እሺ እኔም ደስ ብሎኛል አመሰግናለሁ ብላ እሷም መለሰችለት። እጅግ ደስ ይላል። ነገር ግን የሉሊት ነገር ማንቀራቀር አሁንም ቢሆን እና ኦድ ላይ ጫር ያረገበት ነገር አለ። ዲራላ ድራላ። እንግዲህ እስኪ ቆይ፣ ወንድሜ ምንድን ነው የደበቀው? የደበቀውን ነገር የግድ ማወቅ አለብኝ እያለች ቁልፉን አንዴ በግራ አንዴ በቀኝ አንዴ ወደ ሰማይ አንዴ ወደ ታች ብታደርገው ቤቱ እየተከፈተላት አይደለም። እና ይሄ በርዕስ መጨረሻ ላይ ይከፈት ይሆን ወይስ አይከፈትም? ናኦድ ይደርስባት ይሆን? ናኦድ መቼም ለአንዴ እና ለመጨረሻ ጊዜ እህቱን እንደሚጠላት ተስፋ አድርጋለሁ። ምክንያቱም እንዴት የተዘጋ ብር ይከፈታል? ወይ ጉድ እና እና ኦድን ደግሞ እንግዲህ ማዘሩ እንዲከታተሉት ሰው ቀጥራለች። ማን ናት የኔ ልጅ እንደዚህ ፈገግታ የሰጠችው፣ የኔ ልጅ እንደዚህ ከቤት እንዲወጣ ያደረገችው ማን ሴትዮ ናት? አሁንማ ተቀናቃኝ መጣብኝ እያለች በቅናት ድብን እርር እያለች ትገኛለች። ወንድማቸው እንግዲህ እኔው ወንድምን እኔ እህትና ወንድም ነው የምፈልገው። ለምንድን ነው እንደ ወንድም የማትቀርበኝ? አውቃለሁኝ ለሆኝ ሙሉ መረጃ አንተ እንደሰጠህ ለፖሊሶች፣ እሺ፣ እናትህን፣ እሺ፣ አንተን፣ እሺ፣ ቆይ እህትህን ግን ለምንድን ነው የሰጠሃት? አንተንስ ደግሞ ለምንድን ነው አሳልፈህ የሰጠኸው? እስኪ ንገረኝ። ትሰማኛለህ? ከእናቴ ጋር ሆነህ ቆሻሻ ስራህን እየሰራህ የምትቀጥል ከሆነ አንተ መጨረሻህ አያምርም ብሎ ሲለው፣ አውቃለሁ አንተ እጅግ መልካምና ጥሩ ነው። እኔ ግን እስኪ ወደ አንተ አቅርበኝና አንጻኝ እኔ እኮ ንጹህ ለመሆን መልካም ለመሆን ጥሩ ለመሆን ወደ አንተ ስመጣ አንተ ግን ትገፋኛለህ፣ እና ለምንድን ነው የምትሸሸኝ እያለ መለመን ጀመረ። ቢሆንም ግን ያው ናኦልድ ስላላመነው እባክህ ሄድልኝ ብሎ አባረረው። ልጁ ደግሞ ለነገሩ ድሮ ማን ይፈልገኛል፣ አሁንስ ማን ይፈልገኛል ብሎ ልቡ በጣም አዘነና ብቻውን እያዘነ እየተከዘ ወደሚሄድበት ሄደ። ናኦልድ ደግሞ እንዴ ግን ይሄ ልጅ እውነቱን ይሆን እንዴ? ግራ ገባኝ እኮ ሆ ግራ የተገባው ዘመን እያለ ብቻውን ማውራት ጀመረ። ፂ እንግዲህ የቀመሩት ቀመር እንደምንም ተሳክቶላቸው ቢኒ እንዲመጣ ተደርጓል። ቢኒም እንዴት ትጨክኛለች? ለምን እኔን ትተሽ ለመሄድ ወሰንሽ? ብሎ በጣም በጣም አዘነባት። ከዛ ምን ላርግ ብለህ ነው? ከመኖር አለመኖር ይሻላል እና ቢሄድ ይሻላል ብዬ ነው፣ ብላ ስትል እንዴ፣ እኔስ ማን አለኝ ታውቂያለሽ? እኔ እኮ ተደብቄ እያየሁሽ አንቺን ደግሞ ደግሞ ለብዙ ጊዜ እያፈቀርኩሽ እየወደድኩሽ እኖራለሁ እንጂ ጨክኛብሽ ይመስልሻል? ነገር ግን እጅግ ልቤ ተሰብሮብሻል እያለ ማብራራት ጀመረ። ድራላ ናታን ጋር ደውላ በጣም ናፍቀኸኛል እኮ አንተ ግን በጣም ጨካይነት

ቢኒ ምክንያቱም ታርቄሻለሁ፣ እወድሻለሁ፣ አፈቅርሻለሁ ብሏታል። ነገር ግን ደግሞ መራቅ እንዳለበት እና አቤል ያነዬ ሲሳሳሙ እንደነበረ ፎቶ ተልኮለታል። እና ያ ነገርስ እስከ መቼ እቢኔ ልብ ውስጥ ይቀር ይሆን? ታውቃለህ ፎቶውን ሳይ ልቤ ይሰበራል፣ ልቤ ይደማል ብላ ስትል አይ በቃ ስለ እሱ ነገር አታንሽብኝ። አሁን ስለሱ ነገር ምንም መስማትም ማየትም አልፈልግም እና እንደሱ አይነት ነገር አታውሪም በቃ ብሏት ነበረ ቢኒ። እና የእውነት ያ ነገር ከልቡ ይቅርታ አላደረግላት ይሆን ወይስ ደግሞ አድርጎላታል? ወይ ጉድ! ብቻ ግን ቢኒና ጺ በአሁኑ በመታረቃቸው እጅግ ደስ ብሎኛል። ሉሊት ደውላ ለያፌት እንግዲህ ናታን አሁን ወጥቷል ወይም ደግሞ ናይፍ ወጥቷል ብላ ብትለውም ቆይ በየት ነው የወጣው እንዴ እኔ እኮ ግብዳ ግብዳ የሆኑ ሰዎችን ነው በር ላይ ያስቀመጥኩት በደንብ ፈትሽ ብሎ ሲላት፣ ምን እረ ይሄ ሰውየ አሁን አበዛው እንዴ ምንድን ነው እያለች መበሳጨት ጀመረች ሉሊት። ቢሆንም እንኳ ናይፍ እንግዲህ አደገኛና አረመኔ የሆኑ እዚህ ላይ እየቀጠለ ይገኛል። ወይ ናይፍ ናይፍ እኮ በቃ ጀግና ሆነ። ኢፍራታየን በቀጣይ እንደሚያስመልጣትና የራሱ እንደሚያደርግ አለማቸውን እንደሚቀጩ ተስፋ አደርጋለሁ ያፌትና አቤል ደግሞ ሁለቱም አንድ አይነት ስለሆኑ የእጃቸውን ያገኛሉ ፂና ቢኒ ደግሞ ተጋብተው ወልደው ብዙ ብዙ ላይፍ እንደሚያዩ ዳግምም ደግሞ ብቻ ትምህርቱን ተምሮ የራሱ ነገር እንደሚኖረው ተስፋ አድርጋለሁ። ውድ የቻናል ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር። ስለምትከታተሉኝ ከልብ አመሰግናለሁ።